በዛሬው ትምህርታችን ወይም ቪዲዮአችን መሰረታዊ የሆኑ የእንግሊዘኛ ንግግሮችን እንዴት በቀላል መንገድ አብበን መተርጎም እንደምንችል እንማማራለን። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ምን ይላል ወደሚለው ስንሄድ፣ ኦኬ። ቲ ኤች ኤ ባንድ ላይ እንደዛ ይነበባል፣ ወይም ደሞ ዛ የሚል ድምጽ አለው። ኦኬ፣ ከዛ ቲ እንደ ት ትነበባለች። ባንድ ላይ ስናነበው ዛ ት ዛት ዛት ብለን እናነባዋለን። ኦኬ ከዛ አይ ኤስ ኢዝ ብለን እናነባዋለን፣ ወይም ደግሞ ኢዝ የሚል ድምፅ አለው። እሺ ኢስ ምን ይላል? ጅን እንደምናነባዋለን፣ እንደ ግ እናነባለን። ኦኬ ከዛ አር ኢ እንደ ሬ ይነበባል። ኤ ሳይለንት ነች፣ ወይም ደግሞ አትነበብም። ለምን? ሁለት ቫውሎች በተከታታይ ሲመጡ የመጀመሪያዋ ከተነበበች ሁለተኛውን ስለማናነባው ማለት ነው። ኦኬ ከዛ ቲን እንደ ትን እናነባለን በአንድ ላይ ስናነበው ግ ሬ ት ግሬት ግሬት። ሙሉ ሲነበብ ዛት ኢዝ ግሬት፣ ዛት ኢዝ ግሬት ምን ማለት ነው? በጣም ጥሩ ነው እንደማለት ነው። ኦኬ ዛት ማለት ዛት ማለት ያ እንደማለት ነው፣ ወይም ደግሞ የምናደንቀው ነገር እንደማለት ነው። ግሬት ማለት ደግሞ ቆንጆ፣ ጥሩ ማለት ነው። ስለዚህ ባንድ ላይ ዛቲስ ግሬት ስንል በጣም ጥሩ ነው እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ደብሊው ኤችኤ በአንድ ላይ ምን ብለን እናነባዋለን? ዋ የሚል ድምፅ አለው ወይም ደግሞ ዋ ተብሎ ይነበባል። ቲን እንደ ት ኦኬ አሁን በአንድ ላይ እናነባው ዋ ት ዋት ዋት። ኦኬ ከዛ አይኤስ ኢዝ ብለን እናነባዋለን። ወደዝኛው ስንሄድ ቲኤችኤን እንደዛ ቲን እንደ ት በአንድ ላይ ስናነበው ዛ ት ዛት ዛት። ሙሉ ሲነበብ ዋት ኢዝ ዛት፣ ዋት ኢዝ ዛት፣ ምንድን ነው ያ ወይም ደግሞ ያ ምንድን ነው እንደማለት ነው። ኦኬ ወደ ሶስተኛው ስንሄድ፣ ኦኬ ሶስተኛውስ ምን ይላል? አይ እንላለን። ኦኬ ከዛ አይ ኤም አም ተብሎ ይነበባል። ወደዝኛው ስንሄድ ኤስኢው እንደምን ይነበባል? እንደ ሹ ወይም ደግሞ ሹ ሚል ድምፅ አለው። አር እንደ ር ይነበባል። ኢ እራሱን የቻለ ድምፅ የላትም፣ ወይም ደግሞ ሳይለንት ነች ማለት ነው። ስለዚህ በአንድ ላይ ሹ ር ሾር፣ ሾር። ኦኬ፣ ከዛ አይቲ ኢት ተብሎ ይነበባል። ሙሉ ሲነበብ አይ አም ሹር ኢት፣ አይ አም ሹር ኢት ምን ማለት ነው እርግጠኛ ነኝ እንደማለት ነው። ምክንያቱም አይ አም ስንል እኔ እያለን ነው። ሹር ማለት እርግጠኛ ማለት ነው። ኢት ማለት ደግሞ እርግጠኛ የሆነንበት ነገር ማለት ነው። ስለዚህ አይ አም ሹር ኢት ስንል እርግጠኛ ነኝ እያለን ነው። ኦኬ። ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኤን ኦ ኖ ተብሎ ይነበባል። ወደዚኛው ስንሄድ ፒን ለብቻዋ እንደ ፕ፣ አር ኦ እንደ ሮ፣ ቢ እንደ ብ ኦኬ። ኤልኢ እንደ ለ ኤም እንደ ም ኦኬ። በአንድ ላይ ስናነበው ፕ ሮ ብ ለ ም ፕሮብለም ፕሮብለም። ሙሉ ሲነበብ ኖ ፕሮብለም ኖ ፕሮብለም። ምን ማለት ነው? ችግር የለም እንደ ማለት ነው። መልካም። ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኤችኢ እንደ ሂ ይነበባል ወይም ደግሞ ሂ የሚል ድምፅ አለው። ኦኬ ከዛ አርኢን ባንድ ላይ ምን ብለን ማንበብ ር ብለን ማንበብ ወይም ደግሞ ር የሚል ድምጽ አለው። ሙሉ ሲነበብ ሂ ር ሂር ሂር። ኦኬ ይስ ምን ይላል? ዋይል ለብቻዋ እንደ ይ ማንበብ ኦ ይው ባንድ ላይ እንደ ው ባንድ ላይ ሲነበብ ይ ው ይው። ኦኬ ወደዚኛው ስንሄድ ኤን እንደ አ አርኢ እንደ ር ባንድ ላይ አ ር አር አር ሙሉ ሲነበብ ሄር ዩ አር ሄር ዩ አር ምን ማለት ነው? ከዚሁ ነው ወይም ደግሞ ከዚህ ነው ለማለት ብንፈልግ ሄር ዩአር ማለት ይቻላል። መልካም ወደሚቀጥለው ስንሄድ፣ ኦኬ ይህንን አንብበነዋል። ደብሉ ኤች ኤ እንደ ዋ ይነበባል ብለናል። ቲ እንደ ት ሰው ባንድ ላይ ዋ ት ዋት፣ ዋት ኦኬ ወደዚኛው ስንሄድ ኤችኤ እንደ ሃ ኦኬ ከዛ እዚህ ጋር ፒፒ የሚለው ባንድ ላይ እንደ ፕ ይነበባል እንደ ፕ ከዛ ኢኤንኢ ባንድ ላይ ምን ብሎ እናነባዋለን ምን ብሎ ይነበባል ን የሚል ድምፅ ነው ያለው ባንድ ላይ ን የሚል ድምፅ አለው ስለዚህ ሙሉ ስናነበው ሃ ፕ ን ሃፕን ሃፕን ሙሉ ሲነበብ ዋት ሃፕን ዋት ሃፕን ምን ተፈጠረ ማለት ነው። ምክንያቱም ዋት ማለት ምን ማለት ነው። ሃፕን ስንል ተፈጠረ እንደ ማለት ነው። ስለዚህ ዋት ሃፕን ስንል ምን ተፈጠረ ማለት ይሆናል። ኦኬ ወደሚቀጥለው ስንሄድ፣ ኦኬ ከዚህ ጋም ተደግሟል። ከዚህ ጋ ያየነው ነው ከዚህ ጋም የተደገመ አንብበ ነው። እንለፍ ችግር የለውም። ደብሉ ኤችኤን እንደምናነባለን እንደ ዋ ማንበብ ብለናል። ቲን እንደ ት ስለዚህ በአንድ ላይ ዋ ት ዋት ብለን እናነባለን። ኦኬ ይህስ ምን ተብሎ ይነበባል? ብለናል ኤችኤን እንደ ሃ፣ ፒፒ በአንድ ላይ እንደ ፕ፣ ኢ ኤንኢ ምን ሚል ድምፅ አለው ብለናል፣ ን ሚል ድምፅ እንዳለው አይተናል። ስለዚህ በአንድ ላይ ስናነባው ሃ ፕ ን ሃፕን፣ ሃፕን ሙሉ ሲነበብ ዋት ሃፕን ዋት ሃፕን ምን ማለት ነው ብለናል። ምን ተፈጠረ ማለት እንደሆነ ከዚህ ጋር ማይተናዋል ማለት ነው። ኦኬ መልካም ይህን በዚህ ካየን ወደሚቀጥለው ስንሄድ ኦኬ፣ ይህስ ምን ይላል? ኢ ቫውል ወይም ደግሞ አናባቢ ነው ቀድሞ የመጣ። ስለዚህ ኢን እንደ ኢ ነው የምናነባት። ስለዚህ ኢን ኢ እንላለን። ከዛ ኤክስ ክስ ሚል ድምጽ አለው ለብቻው ክስ። ኦኬ ከዛ ሲዩ እንደምን ይነበባል? እንደ ኪው ኪው ሚል ድምጽ አለው ኦኬ ኤስኢ ከቃል መጨረሻ ሲመጣ እንደዚህ ነው የምናነበው። ስለዚህ በአንድ ላይ ሲነበብ ኤክስኪውዝ ኤክስኪውዝ ብለን እናነባዋለን። ኦኬ ከዛ ኤምኢን እንደ ሚ ማንበብ ሙሉ ሲነበብ ኤክስኪውዝ ሚ ኤክስኪውዝ ሚ። ምን ማለት ነው? ኤክስኪውዝ ማለት ይቅርታ ማለት ነው። ሚ ማለት ደግሞ እራሳችሁ ሌለኛውን ሰው ይቅርታ እየጠየቃችሁ ነው። ስለዚህ ኤክስኪዝ ሚ ስትሉ ይቅርታ እያላችሁ ነው እናንተ ሌላውን ሰው ማለት ነው። ኦኬ ወደ ሁለተኛው ስንሄድ ኦኬ ምን እንላለን? አይ እንላለን። ከዛ ኬን እና ኤን በተከታታይ ሲመጡ ኬ ሳይለንት ነች ወይም ደግሞ አትነበብም። ስለዚህ ኤን ኦ ደብሊው በአንድ ላይ ምን ተብሎ ይነበባል? ናው ናው። ኦኬ ሙሉ ሲነበብ አይ ናው አይ ናው ምን ማለት ነው? አውቃለሁ። ምክንያቱም አይ ማለት እኔ ያልነው ነው። ናው ማለት ማወቅ። ስለዚህ አይ ናው ስትሉ አውቃለሁ እንደማለት ነው። መልካም፣ ወደዚኛው ስንዲኛውስ ምን ይላል? ቢኢን ቢኢ ብለን እናነባለን። ኦኬ፣ ከዛ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት ማንበብ። በአንድ ላይ ሲነበብ ፋ ስ ት ፋስት ፋስት። ሙሉ ሲነበብ ቢ ፋስት ቢ ፋስት ምን ማለት ነው? ፍጠን ወይም ደግሞ ፍጠኝ እንደማለት ነው። መልካም። ወደዚኛው ስነድኛ ውስጥ ምን ይላል? እሺ። ኤልኤን ኤልኢን እንደ ሌ ቲን እንደ ት ኤስን እንደ ስ በአንድ ላይ ሲነበብ ሌ ስ ስ ሌትስ ሌትስ። ከዛ ጂኦ ጎ ተብሎ ይነበባል። ሙሉ ሲነበብ ሌትስ ጎ ሌትስ ጎ ምን ማለት ነው? እንሂድ እንደማለት ነው። ኦኬ እንሂድ። ኦኬ፣ ወደ ሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኦኬ አይ አም እንላለን። ኤኤም እንደ አም ነው የሚነበበው። ከዛ ኤልኤን እንደ ሌ፣ ቲኢን እንደ ምማንበብ እንደ ት፣ በአንድ ላይ ሲነበብ ሌት፣ ሌት፣ ሌት። ሙሉ ሲነበብ አይ አም ሌት፣ አይ አም ሌት። ምን ማለት ነው? አረፈድኩ እንደማለት ነው። ኦኬ ወደዚህኛው ሰሌዳኛው ምን ይላል? አይን አይ እንላለን። ኦኬ። ከዛ ደብሊኤን እንደዋ ኤንን እንደ ን ቲን እንደ ት ባንድ ላይ ዋ ን ት ዋንት፣ ዋንት ሙሉ ሲነበብ አይ ዋንት አይ ዋንት፣ እፈልጋለሁ ማለት ነው። ኦኬ። ከዚህ ጋር ያው በተደጋጋሚ ከዚህ ጋር ያየነው ነው፣ ከዚህ ጋር የተደገመ። ስለዚህ ምን ብለን ነው የምናነበው ይህን አይ ዋንት አይዋንት ብለን ነው የምናነበው። ምን ማለት ነው አልኳችሁ? እፈልጋለሁ እንደማለት ነው ኦኬ። ሰው፣ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ከእናንተ የሚጠበቀው ትምህርቱን፣ ቪዲዮን ሳሰለችሁ መከታተል ከቻላችሁ እመኑኝ፣ በአጭር ቀን ውስጥ ለውጥ ታመጣላችሁ። ትልቁ ነገር ተስፋ ነው ማለት ነው። ተስፋ ካላችሁ የማይለመድ ነገር የለም። ሰው፣ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ፣ በያላችሁበት መልካም ጊዜ። ሰላሙ ነው